እነሱ ብልጠታቸውን ተጠቅመው ክፋትን አስተማሩን። እኛ ደግሞ የዋህነታችንን ተጠቅመን በአላህ ላይ መመካት ምን ማለት እንደሆነ አሳየናቸው። አልሐምዱሊላህ። ስፔሲፊካሊ ከመጣህና ካወራኸኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ፣ አቅም ይኑራቸው። ሰላም አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? ሰላም ናችሁ ልኞች? ሰላማችሁ ብዝዝት ይበልልኝ። ባለፈው የሆነች መቅጣ ዩቱብ ላይ ለቀቅኩላችሁ ነበረ። የሆነ ሀገር ላይ ለ15 አመት ሆስፒታል ውስጥ ያለች ልጅ ቤተሰቦቿን አፈላልጉ ብሎ ዶክተሩ ይነግራትና፣ ያቺ አበሻዋ ደግሞ ከመዳሟ ጋር ነው ሆስፒታል የምትሄደው ማለት ነው። እና አበሻዋ አማርኛ አትችልም ያችኛዋ አማርኛ አለመቻል ወይ ኦሮመኛ አለመቻል ነው ወይም ደግሞ አትናገርም። ስለምን ሌላ ሰው አማርኛ ሲያናግራት ሰዓትም መልስ አልመለሰችውና ነበረች መኪና ስላላብረ መገራቸ ጆችላይ አፈላቶራደገ በጣም ነው ይታያ አስራሁለት ቤተሰብ ነው የእኛ ናት የኛ ናት የሚለው አስራ ሁለቱ ቤተሰቦች ክልላቸው የተለያየ ነው ስድስቱ አማራ ክልላቸው ቦታቸው ግን ይለያያል ማለት ነው ሌሎቹ ኦሮሚያ ጉራጌ ክልል ናቸው ማለት ነው የተፈጠረ ነገር ምንድን ነው የሆነ ሰውዬ ከጀርመን ሀገር አዚዛ እባክሽን እች ልጅ ህይወቷ በጣም ያሳዝናል ሸራ አድርገውልኝ ነው እባክሽ አንቺ ሸራ አድርጊ ከአንቺ የኔ እይታ ይኖረዋል አለባ አረባ ገሊንና መጥቶ ሊቭ ላይ ይነግረኛል ምንድን ነው ስለው አስራ አምስት ዓመት ሆስፒታል ገብታለች አስራ አምስት ዓመቷ ቤተሰብ ምንም የደረሰላት የለምና ዶክተሩ ለልጅቷ ምን አላት ቤተሰቦቿን ፈልጊ እኛ ትኬት ገዝተን እንልካታለን ብሎ አለ። እኔ ደግሞ በኦሮምኛ ሳናግራት ሂጅ ከዚህ ሂጅ ከዚህ ነው የምትለው፣ እና አማርኛ ተናጋሪ ልትሆን ስለምትችል እባክሽን ይህንን ቪዲዮ ሸር አድርጊ ብሎ ይነግረኛል ማለት ነው። እኔም በጣም አሳዘነችኝና ሆስፒታል ውስጥ ብቻ ነው አስራ አምስት ዓመት ቤተሰብ፣ ሆስፒታል ውስጥ ብቻ ነው እዛ ሆስፒታል ከገባች በኋላ እሺ ብዬ ይቺ ልጅ ሆስፒታል ሆስፒታል ውስጥ 15 ዓመቷ፣ ባካቹ ቤተሰቦቿ ብዬ ስ መጣ የአጎቴ ልጅ ናት፣ የሰፈር ልጅ ናት፣ የእኛ ልጅ ናት። መጣ አንድ ሰውዬ ከሐይቅ ደወለልኝ ሰው አዘጋጄ ጎጌን ላይ ገባን፣ የሆስፒታሉን ስም ጻፈን፣ ሎኬሽን አገኘን፣ ስልክ ቁጥር አገኘን። ያ ለዛ ለልጅ ሰጠነው። ልጁ ደወለ ናሉት ሄደ ሄዶ ልጅቱን ሲያናግራት ምን ሲላት ምን ሲላት ምንም አትመልስም። ልጁ ያቃታል። አብሮ አድጓ ነው ያቃታል። እስኪ እንዷይች እንኳ ካወኳትን ብሎ ነበረ የሚኒሳር አጣ አጣያቅም። እዚህ ጋር ጥርሷ ሸራፋ ነው ይላሉ። እዚህ ጋር ሽንትራላት ሽንትራ አላት ይላሉ። እዚህ ጋር እንደዛ አላት ይላሉ። የማይሉት ነገር የለም ማለት ነው። አንድ ጊዜ ይቅርታ አቋርጠው ነው እና ምንድን ነው ሁሉን ነገር ሲያዋት አንዱ አንዷ አንድ ጣት የላትም ትላለች። አንዷ ሸራፋ ናት ትላለች። አንዷ ቅንድቧ ላይ የሆነ ነገር አለ ይላሉ። አንዷ ሐይቅ ላይ ሁለት ልጆች አላት ይላሉ። አዲስ አበባ አራት ልጆች ወልዳለች ይላል። ሆስፒታሉ በምርመራ ሁለት ልጆች እንደወለደች ያስታውቃል ይባላል። ቦረና ውስጥ አንድ ሴት ልጅ ወልዳለች፣ አንድ ደግሞ አስወርዷታል። ያችም ልጁ አሁን በቅርብ ቀን ሞተች ይላሉ። እንደው ነገሩ አለሙ ውስብስብ ውስብስብ ውስብስብ ያለ ነው ማለት ነው። አሁን ልጁ ሂዶ አይቶ ማወቅ ስላልቻለ ለቤተሰብም የኛ ልጅ ነች ማለት ስላልቻለ ማለት ነው፣ ምን አደረገ? ስሟን መናገር ካልቻለች የቤተሰቦቿን አድራሻ፣ የትውልድ ቦታዋን ካልተ መናገር ካልቻለች መሆን ያለበት ነገር ምንድን ነው ማለት ነው። ወስደው ያስበስሟታል። ወስደን እናስበስምና ሰኞ እንልክላችኋለን እናንተም ከዛ ሀገር ድረስ ከምትንከራተቱ እንልክላችኋለን ብለው እሻሉ ማለት ነው። ያለኝ ተመልሶ መጣ። ተመልሶ እንኳ መጥቶ በመኪና ስለሆነ ሄደው አዚዛ ወላሂ፣ ሶስት ቀን እስትራፖ ነው የያዘኛል። በጣም ነው ይደከመኛል። አሁን ሰኞ ስንጠብቅ ሰኞ ጸጣለች። አሁን ደግመን መልሰን ስንደውል ይች ልጅ እኮ ከአሁን በፊት አስበስመናት ማሉማቱ አልወጣም። ቤተሰብ ደግሞ የሁሉም ቤተሰብ ደግሞ የሚለው በባህር መጣች ሳይሆን የሚለው በይቃማ መጣች ነው። ጠይብ እናንተ ሆስፒታል በምን መልኩ ደረሰች ብለን ደግሞ እኛ መጠየቅ አለብን። ስንጠይቅ ልጅቱ ሪያድ ነበረች፣ መኪና ይገጫታል። መኪና ገጭቷት ሆስፒታል ትገባለች። ሆስፒታል ገብታ ምንም ቤተሰብ ጠያቂ ጠፋ። አመት ሪያድ ከታከመች በኋላ ወደዚህ ሆስፒታል አመጧት ነው የሚለው። እኔ የገረመኝ ነገር ከሪያድ የዘጠኝ ሰዓት መንገድ እዛ ሆስፒታል ውስጥ እንዴት ሊያስገባቻሉ? ለምን እዛ ሆስፒታል ውስጥ በተለያየ እጽ የደከሙ የደነዘዙ ወንጀል ሰርተው ቅጣት ላይ ያሉ ሰዎች ናቸው እዛ ሆስፒታል ላይ የሚጣሉት። እኔ ራሴ ሶስት ጊዜ ደውያለሁ። ሆስፒታሉ የመንግስት ሆስፒታል ነው። እንደገና በጣም ትንሽ ከተማ በቃ፣ ይኸውት አንድ መስጂድ አላት፣ አንድ ሆስፒታል አላት። በቃ በጣም ትንሽ ከተማ ውስጥ ነው ልጅቶ ያለችው ማለት ነው። ምን? እዛ ድረስ ወሰዳት? ሀታ ምን አለን? ደግሞ አንዱ እምባሲው እኮ ሁለት ጊዜ መጥቶ ጠይቋት አድሬሷን ስላላገኘ ነው ጥሏት የሄደው ብሎ ይለናል። አንዱ ደግሞ ኖ ኖ ኖ፣ ማንም የመጣ የለም እኔች ሊሳቃት አስራ ሁለት አመቴ ማንም ኢትዮጵያዊ መጥቶ የጠየቃት የለም ይላል። እቺ ልጅ በዛ የሚበል በዚህም እኔ ቤተሰብ ነኝ የሚለው ሰው በየጊዜው እየጨመረ ይሄዳል። ለልጅቱ ግን ማንም የደረሰላት ሰው የለም። እሷም አትናገርም አትጋገርም። እንትኖቹ ነርሶቹን ብቻ ዝም ብላ ትገለምጣቸዋለች ነው ትላለች እንጂ ሌላ የምትለው ነገር የለም። እላችኋለሁ፣ ይቺ ልጅ በጣም ነው የምታሳዝነው። አሁን እኛ በሶሻል በፌስቡክም ለቀቅናት፣ ሰው በጣም መሻላ፣ በጣም ብዙ ሰው ነው የጮኸው። በቲክቶክም በጣም ነው ቫይራል የወጣው ታይቷል። አለም ነው የተንቀጠቀጠው። እርግጥ ዩቱብ ላይ እኔ አልሰራሁም፣ አልለቀቅኳትም። ዝም ብዬ መጣው አን ብቻ ነው ያስቀመጥኩት። አሁን ግን እኔ ይህንን የዚችን ቪዲዮ እለቀዋለሁኝ እዚህ ላይ ያስቀምጠዋለሁኝ። ለምን ልጅቱ በጣም በጣም በጣም በጣም ታሳዝናለች፣ በጣም ነው የምታሳዝነው። ህይወቷ በጣም ከባድ ነው። አስባችሁታል? አስራ አምስት አመት አንድ ሆስፒታል ላይ መተኛት። መቼም አንድ አልጋ ላይ አልላችሁም፣ አንድ ክፍል አልላችሁም። አኪል ብዙ ሰው አስተናግዳለች እች ልጅ ማለት ብዙ ነርሶች ገላምጠዋታል ብዙ ነርሶች ሰርበዋታል ብዙ ተሰቃይተዋለች ጸጉሯን ብታዩት ቅሉ ይታያል አለባበሷ ሁሉን ነገሩን ስታዩ በመጀመሪያ እኛ ያለንበትን አልሐምዱሊላህ እንድንል ያደርገናል ማለት ነው አልሐምዱሊላህ ይሄንን ፈተና እኛ ላይ ያላደረግከው ብለን እንላለን። ነፍሱ ወቅቱ ግን እንደው ይቺ ልጅ ለቤተሰቦቿ ለሀገሯ አብቅቷት እንደው እንጀራ በሽሮ ቀምሳ ረሃብ በሞተች ብዬ እስከማለት ድረስ ደርሻለሁኝ። ትላንትና ደግሞ የሆነች ልጅ ከኦሮሚያ ክልል መታለች። በአረበኛ ነው ያናገረችኝ። እኔ እየሞከርኩ ነው የምችለውን ነገር እያደረግኩኝ ነው። አንቺም አዲስ ማዕሉም አካለች ትነግርኛለሽ። እኔም ደግሞ ካልሆነ በአረቦች ደን አረቦች እንዳስበስሟት እናደርጋለን። ገንዘብ ጠይቀውኛል ብላለች። እኛ በምንችለው እናግዝሻለን። ወስደው ያስበስሟትና ማዕልሟታ ከወጣ በቃ ተገላገልን። ያንቺም ከሆነች እሰየው፣ ያንቺ ካልሆነች ደግሞ የዝቼ ልጅ አጅሯ በጣም ከባድ ነውና ከሄድሽ ወይም ሰው ከላክሽ አስበስሟት። እንደ ወደ ሪያድ ብትቀርብ ሪያድ እምባሲውም ሂዶ ያያታል። እንደገና ደግሞ ሌላም አበሻዎች ይሄዳሉ። አበሻ በተደጋጋሚ እየሄደ ባናገራት ሰዓት ምናልባች ልታስታውስ ትችላለች ብዬ ስለማስብ ለዝች ለሊዱ አድርጉ። እዝች ልጅ ቦታ ላይ አላህ ሱብሃነሁ ወተዓላ ስላላስቀመጠን እናህምድ ረበና አላህን እናመሰግናለን። ለዝች ለልጅ ቤተሰቦች አላህ ጥናቱንና ሰብሩን ይስጣቸው። አራት እናቶች አለቅሳሉ። አራት እናቶች ልጃችን ነች እያሉ ያለቅሳሉ። እኔ ሁሉንም ብጭናቸው ቤቴ የለቅሶ ቤት ነው የሚሆኑ። ቲክቶክ ላይ የችን ልጅ የጫንኩ ጊዜና አምሳ ሁለት ሺህ ፎሎወርስ ነው የተነሳው። ሰዎቹ አንስተውን እንዳይመስላችሁ ቲክቶክ አንስቶት ነው ማለት ነው። እና በዶ አንረሳሳ እንደ እችን ልጅ አላህ። እኔ ኔ ቤተሰቧ ሆስፒታሉ፣ በነገራችን ላይ ምን ብሎ አልመሰላችሁ ሆስፒታሉ፣ ዴኤንኤ አድርጉ እሷ ምንነቷን መናገር ካልቻለች፣ ሀሳቧን መግለጽ ካልቻለች፣ እናንተ ዴኤንኤን ምርመራ ማድረግ ትችላላችሁ። ከዛ የማን ልጅ እንደሆነች የማን እንደሆነ ቤተሰቧ መታወቅ ይችላል ብሏልና በዚህ አጋጣሚን በዚህ የምትከታተሉን ካላችሁ ቲክቶክ ላይ የማትገቡ ካላችሁ እኔ በተደጋጋሚ ስለሰራው ከአሁን በኋላ ስለሷ ስለማልሰራ ዴኤንኤን ማድረግ ትችላላችሁ። በሀገራችሁ ላይ አስልካችሁ አርቡ ትልካላችሁ። እሷ ደግሞ ዝህ ትመረመራለች። ይሄንን ለማለት ነው። ስለ ልጅቱ የጠየቃችሁኝ ይሄ ነው ዝርዝሯ። እኔ የማውቀው ስለሷ ህይወት ይሄንን ብቻ ነው። አመሰግናለሁ ቤተሰብ ሽኩረን።